ሰላም ወገኖች እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ የሆነ በጣም ደህና ነኝ። እንግዲህ እንደጀመርነው ነው መጽሐፈ ራእይ ጥናት ተጠናክረን ራእይ ሀያን ከፍ ባለ ሁኔታ እንደምናየው ያ ራእይ ሀያ መጽሐፈ ራእይ ምእራፍ ሀያ የአዲስ ኪዳን በአጠቃላይ የአዲስ ኪዳን ከመጀመሪያው እስከ መጨረሻው ታሪኩን አጠቃሎ የያዘ መጽሐፍ እንደሆነ ነው የምንመለከተው። እንዴት ሚለውን ወደፊት ያጠናን ስልቱን በምን አይነት መልክ እንደምናጠናው እና በምን አይነት መልኩ እኔም ወደዛ እንደደረስኩኝ እንደተረዳሁት ሸር አደርጋችኋለሁ። እንማራለን ማለት ነው። ስለዚህ አሁን ደጋግሜ የምጠይቃችሁ ነገር ቢኖር እንድታነቡ መጽሐፈ መጽሐፉ ራእይ ሃያን በትክክል ረጋ ብላችሁ በጥሞና እንድታነቡትና ከተለያዩ የመጽሐፍ ቅዱስ ክፍሎች ጋር በማነጻጸር የእውቀት እንትናችሁን ከፍ ለማድረግ ጥረት እንድታደርጉ ጥሬን አሰማለሁ። እንግዲህ አብረን ነው የምናጠነው፣ አብረን ነው የምንፈትሸው፣ አብረን ነው የምናየው። እግዚአብሔር ስሙ የተባረከ ይሁን። ጥያቄ በተለይም በመጽሐፈ ራእይ ዙሪያ ጥያቄ በመጽሐፍ ቅዱስ ያላችሁ ጥያቄያችሁንም እንድታቀርቡ አደራ ልላችሁ ወዳለሁ። ከዛ በፊት ዛሬ አሁን ለምሳሌ አንዱ እንትን የተባለው ምንድን ነው? አንዱ በክርስትና ዘንድ በጣም አስቸጋሪ የሆነው ትሪቡሌሽን የመከራ ዘመን እኛ ከእድነ በኋላ ነው ወይም ደግሞ ክርስቲያኖች ከተነጠቁ በኋላ ነው ወይስ ክርስቲያኖች ሳይነጠቁ ነው? የመከራው ዘመን የክፉ ዘመን የሚመጣው መቼ ነው ብሎ ሰውንትን እንትን ይላል እና ብዙ አስተምሮት ምንድን ነው? ክርስቲያኖች ከተነጠቁ በኋላ ነው እንጂ የመከራ ዘመን ክርስቲያኖች እያሉ አይኖርም ብሎ ይላል። ግን አሁን ራሱ አሁን ያለንበት የመከራ ዘመን መሆኑን ለማሳየት እፈልጋለሁ። በጣም አስተዋዮች መሆን አለብን። መጽሐፉ ሚለውን የመጽሐፉን ሐሳብ በትክክል ካላወቅነ በጣም እንስታለን። ደግሞ በአስተምሮት ላይ ከሳትነ በመጽሐፍ ዙሪያ በመጽሐፍ ቅዱስ የእግዚአብሔር በኤስኬቶሎጂካል ወይም ደግሞ የታይም በጊዜ እንትን እየገለጠ የሚሄደውንን በትክክል ካልተረዳን የት እንደምንደርስ ማናውቅ ድራይቨሮችንን ማለት ነው። እና ማስተዋል አለብን። እንግዲህ እኔ እንደተረዳሁት የመከራው ዘመን የጀመረው ኮቪድ ላይ ነው። በቤተ ክርስቲያን ላይ በቤተ ክርስቲያን ላይ የመከራ ዘመን ጀምሯል። የመከራ ዘመን እኛ እያለፍንበት ነው። ገና ወደፊት የሚሆነው በምን አይነት ሁኔታ ነው የሚሆነው የሚለውን ላካፍላችሁ ወዳለሁ። ምን እየሆነ ነው? ዘመኑን ዋጁት የተባለ ነው። ዘመኑን ዋጁት፣ ዘመኑን ዋጁት ማለት ምን ማለት ነው? በዛ በዛ በኒውስ በእንትን የጦርነት የኢራን የዛ የዚህ የከሌ ጦርነት ምናምን እንደዛ ነው ወይስ ምንድን ነው? ዘመኑን መዋጀት እኮ ዋጋ ከፍለ ነው እንትን የምትለው ስትዋጅ አንድን ነገር ዋጋ ከፍለን ነው እንትን ምንለው ስለዚህ ምንድን ነው የት ላይ ነው ያለ ነው ራሳችን የት ላይ ነው የመከራ ዘመን እኛ እንትን አንልም እያልን ራሳችን በሽተኛ ሆኖ በሽተኛ መሆኑን ማያውቅ ሰው በጣም አስቸጋሪ ነው ታማሚ ሆኖ መታመሙን ማያውቅ እየተሰቃየ የሚኖር ግን መታመሙን አውቅ ያ እንደዛ አይነት ነው። አሁን የአብያተ ክርስቲያናት ችግር፣ የዘመኑ ክርስትና ችግር ይሄ ነው። እና አንዳንድ ነገር ላካፍላችሁ እወዳለሁ። ምን እየሆነ ነው ያለው? ነገሩ ኮቨድ ላይ ነው። ከኮቨድ ይላል እዚህ ላይ የፒዩር ሪሰርች፣ ፒዩር ሪሰርች ሪሰርች ያደረጉት በኮቨድ 85 ፐርሰንት፣ ከኮቨድ በፊት ቸርች የሚመጡ የነበሩ 85 ፐርሰንቱ አቁሟል። ብዙ ክርስቲያኖች ቤተ ክርስቲያኖች ተዘግተዋል። በዓለም ላይ ብዙ ኮበድ እንትን አንደኛ ምንድን ነው ስህተቱ ለዓለም እንትን ተገዥዎች ሆነኛ አይ፣ እኛ ምናመልከው እግዚአብሔር ነው። እሳትም ቢሆን ምንም ቢሆን እኛ እግዚአብሔር እንትን ይለናል ከማለት ይልቅ የዓለምን መንግስታት በነሱ ትእዛዝ እንትናል የእግዚአብሔር መንግስት የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር የሚባለውን ትተን ቄሳር ነገሰብን ሁ የእግዚአብሔርን ሁሉ ለቄሳር ሰጠን። እነሱ ዳንስ ያደርጋሉ ፓርቲ ያደርጋሉ ምን ይላሉ። አብያተ ክርስቲያናት ግን አይከፈቱም ተባለ። ኦኬ አይከፈቱም። ስለዚህ ብዙዎች ተዘግተው ቀሩ። ያኔ ትልቅ ስህተት ነው የተሰራው። ያነ ነው የቤተ ክርስቲያን ስህተት የጀመረችው። እየሞትን በምድር ከምንኖር ነፍሳችን ከምናጣ በክርስቶስ ጋር ሆነን ብንሞት እንደ ሲድራቅ፣ እንደ ሚሳቅ፣ እንደ አብደናጎ የሰራዊት ጌታን ነው የምናመልክ እንጂ ንጉሥ ወይ ለአንተ እንገዛም ማለት ነበረብን። ግን አይደለም፣ አልሆነም። ለምን የመጨረሻው የጥፋት እንትን ነው። አሁን ኤንፒአር ይኸው እንትን ይላል። የኤንፒአር የናሽናል እንትን ሬዲዮ የአሜሪካ በጣም ደስ ብሎታል። ብዙ ተዘግተዋል። ብዙ ቤተ ክርስቲያኖች ብዙ ቤተ ክርስቲያኖች ተዘግተዋል። ተዘግተዋል። ተዘግተዋል። ዩኤስ ቸርችስ ሜ ክሎዝ ሚሊዮን ቸርችስ ሚሊዮን ቸርችስ ሜ ክሎዝ ባይ 2050 አሁን ባለው በአጠቃላይ ምክንያቱም ብዙ የተለየ ይሄ ሲባል የካቶሊክ የምናምን የምናምን የሁሉ ቸርች ማለት ነው። ምክንያቱም ቸርች በየቦታው ነው። በ2015 ላይ እንደዛ ይሆናል ብለው እንትን ያደርጋሉ እና ብዙ ቤተ ክርስቲያኖች ተዘግተዋል። ብዙ አብያተ ክርስቲያኖች ተዘግተዋል። በዓለም ላይ በጣም ብዙ ቤተ ክርስቲያኖች፣ ጉግል አድርጉ ቸርችስ ክሎዚንግ አፍተር ኮቨድ ከኮቨድ በኋላ የተዘጉ አብያተ ክርስቲያናት ሊስት አምጣልኝ፣ ኢንፎርሜሽን ዛሬ ጉግል አለ እና ምንድን ነው ያ የሚያሳየው? ተከታዮች ምን ሆኑ ማለት ነው። አና ላይ በሆኑ ማለት ነው። ስፕሪቹዋሊ፣ በመንፈስ ክርስቶስ ተለዩ ማለት ነው። ትግሉ አሁን ለመቆየት ነው። ደግሞም ከዛ በላይ አሳዛኝ የሆነው ግን በአውሮፓ ወደ ስድስት ሺህ ከኮቨድ ጀምሮ ወደ ስልሳ ሺህ የሚሆኑ አብያተ ክርስቲያናት ወደ መስጊድነት፣ ሳኡዲ ምናምን የገዛቻቸው ብዙ እንትን ብሏል። ለምን ሰው አይመጣም? ስለዚህ ወደ መስጊድነት። የሚገርመው ኢራናውያን ፊትና ኋላው ነው ተገለባብጦ ኢራን እና በአረቡ ዓለም በሙስሊም ያለ ወደ ክርስቶስ ይመጣል። የክርስቶስ የነበረው ግን ተኛ እና አሁን መከራ እያለፍነ ነው ያለ ነው። በመከራ ላይ ነው ያለ ነው። አሁን ይሄ ሙስሊም ሁሉ ቸርችን ሲገዛ ምንድን ነው የሚያደርገው? እነሱ የበላይነት ከያዙ እንዴት ብሎ ነው የሚኖረው እ ምንድን ነው የሚያደርጉ? መስቀል መያዝም አችልም፣ ምንም ማለት አችልም የመከራው ወደዛ እየሄድን ነው ያለን። ሰው ክርስቶስን በመከተሉ ምክንያት ትልቅ እንትን የሚደርስበት እንትናል። አሁን እያለፍንበትም። ኤርምያስ 30 ቁጥር 7 ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና፣ ያ የያዕቆብ መከራ ዘመን ነው፣ ነገር ግን በእርሱ ይድናል ይላል። የሚድኑ አሉ ይድናል የማቴዎስ ወንጌል 24፡21 በዛን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ የመከራ ዘመን ይሆናል አንደኛ አብያተ ክርስቲያናትን በተለያየ ሁኔታ ለማራቆት ሰይጣን የተነሳበት ብዙዎችን በስቃይ በስተት በተለያየ ሁኔታ ብዙዎችን ለማጥፋት የተነሳበት ዘመን እየመጣ ነው። እንትን እያለ ነው። ስለዚህ ሁሉ ሲሆን ስታየው ቁም፣ በርታ፣ ታጥቀ መቆም አለ። በዚህ ትምህርት፣ በዚህ ጥናት ላይ በራእይ እንትን ላይ የምናውቀው ምንድን ነው? የምናጠናው ይህንን ሰፋ አድርገን ነው የምናየው። ሰፋ አድርገን ምንድን ነው ማድረግ የሚገባን የሚለውን እንመለከት።